ከስጋችሁ ወይ ከአላችሁ ኢኮኖሚ ወይ ከቤታችሁ አይጀምርም ኤቭሪ ስፒሪቹዋል ባትል የሚጀምረው ከጭንቅላታችሁ ጋር ከሀሳብ ነው የሚጀምረው አጋንንትም እግዚአብሔርም መቆጣጠር የሚፈልገው ሴንተራችሁ አይምሯችሁን ትልቁ መንፈሳዊ ዓለም ላይ ያለ የጦርነት ቀጠና የእናንተ ሀሳብ ለዛ ነው ከዚህ በፊት ሁልጊዜ እላቸዋለሁ መጽሐፍ ቅዱስ ሲናገር እንደዚህ ይላል የሚሰማኝ ይላል የሚሰማኝ ማለት ንግግር አለ የኔን ሀሳብ የሚይዝ ሀሳቤን የሚያውቅ የሚሰማኝ ይላል ከዛ በእርጋታ ይቀመጣል ይልና ከመከራ ስጋትም ያርፋል ይላል። ስጋት ሶርሱ ምንድን ነው? ሀሳብ ይባላል። ጻድቅ ሲኖር የሚኖረው በአካውንቱ ወይ ኪሱስ ባለው አይደለም፣ ዜና ብሎ ይኖራል። ለምን ካላችሁ የሚያኖረው እግዚአብሔር እንጂ ሁኔታ አይደለም። ጠላቶቻችሁ የውላችሁ ሁኔታችሁን ሊሰብኩላችሁ ነው የሚፈልገው። ለዛ ነው የመጀመሪያ የአጋንንት ሜዳ ሀሳባችሁ ነው ያልኳችሁ። አንዳንድ ሰው ምን ያደርጋል? የሆነ ፕሮብሌም አይመጣም አይደለም? ሲመጣ ለምሳሌ የሆነ ቦታ ታሞ ከሆነ እንደዚህ አይነት ህመም ሲያም፣ ምንድን ነው የሚያደርገው? ሰይጣንም ደግሞ ይሄን ስለሚፈልግ የዛ ሰዓት የምጠይቁት ሰው በደንብ አብራርቶ የሚነግራችሁ ይሄ ይሄ ከባድ ነው። ይገላል እኮ በጊዜ ካልደረስክ ሊገል ይችላል። በቃ ካሁን አሁን ሞታለሁ እያልክ ነፍስ ተጨንቆ ልትወጣ ትደርሳል። የውላችሁ የትኛውንም ሰው ዲመን አታክ ሊያደርግ ሲፈልግ መጀመሪያ ነገሩን አታክ አያደርግም። ሀሳብ ነው የሚያመጣበት። የትኛውንም ሰው ምድር ላይ ያለን ሰው አታክ ከማድረጉ በፊት ሀሳቡን ነው የሚቆጣጠረው መጀመሪያ። ከኔ ጋር ናችሁ ብዙ ጊዜ ይሄንን ቃል ነግረቸዋለሁ። ስለ ኢዮብ አውርቻቸዋለሁ። ኢዮብ መጽሐፍ ላይ ሲናገር እርሱ ጻድቅ ነበር፣ እግዚአብሔርንም ስለ አለመበደሉ ይናገራል። ስለ እሱ ሄዶ የውላችሁ ሰይጣን ስሙኝ፣ በደንብ ስሙኝ። የእግዚአብሔር ልጆች በእግዚአብሔር ፊት ሲሰበሰቡ እሱም አብሮ መጥቶ ነበር። ከዛ ጠየቀው። ሁሉም ሪፖርት እያቀረቡ ስለነበረ እያንዳንዱ ሪፖርት እያቀረበ ነበር። አንዳንድ ሰው በዚሁ ልመልስላችሁ ይህን ጥያቄ ይጠይቃል። እንዴ፣ ሰይጣን እንዴት እግዚአብሔር እንትን ውስጥ ተገኘ? ሰው ኮንፊውዝ ያደረጉ። በደንብ ስሙኝ። የሰይጣን ኢቭልነት ለእናንተ ነው እንጂ ለእግዚአብሔር አይደል። ሰይጣንን ራሱ የፈጠረው እግዚአብሔር ነው።